ዜና ድና የተከበራችሁ የንቁ ሚዲያ ቤተሰቦቻችን እንደምንሰነበታችሁ። ይህ የዕለተ አረብ ንቁ ዜናችን ነው። ከዜናዎቹ ጋር አድና ተስፋ ነኝ። አብራችሁን ቆዩ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በወላይታ ሀገረ ስብከት መሬቷን በግፍ የተቀማችው ገዳም ይግባኝ ጠየቀች። ደቀ መዝሙር ኢሳያስ ነው። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በወላይታ ሀገረ ስብከት የአረካ መካነ ህይወት አቡነ ገብረ መንፈስ ቅዱስና ቅድስት አርሴማ አንድነት ገዳም መሬት የሆነውን 50 ሺ ካሬ ሜትር የዞኑ ፍርድ ቤት ለአምስት ግለሰብ እንዲሰጥ ውሳኔ መስጠቱ ሰሞኑን መነጋገሪያ ሆኖ ቆይቷል። ይህንን ለማጣራት ከሀገረ ስብከቱ ዋና ስራ አስኪያጅ መላከ ሰላም ቦኪቻ ኤንጋ ከተሚማ ጋር በስልክ ባደረጉት ቆይታ የሚከተለውን መረጃ ሰጥተዋል። ከ1952 ዓ ም ጀምሮ ከአውራጃው ገዢ ደጅ አዝማች ወልደ ሰማዕት ገብረ ወልደ አማካኝነት በተበረከተው ይዞታ መነሻነት ሃይማኖታዊ ግዴታ በመወጣትና ምእመናንንና የከተማውን ሕዝብ በመንፈሳዊም ሆነ በስጋዊ ትምህርት እየሰጠች እንደነበር፣ ከ1960ዎቹ አጋማሽ በኋላ ግን በተለያዩ ዓመታት በቁጥር ስምንት የሚደርሱ ካህናትና መርጌታዎች ገዳሙን ለማገልገል የመጡ መሆኑን በእነዚህ ዓመታትም ካህናት አባቶች ማረፊያና መኖሪያ ስላልነበራቸው በወቅቱ የነበረው የቤተ ክርስቲያኒቱ አስተዳደር ለእነዚህ አገልጋዮች የቤተ ክርስቲያኑ ገቢ አናሳ ስለነበር አገልግሎታቸው እስከሚያበቃ ድረስ አርሰው ምርት እንዲያገኙ በደሞዝ መልክ ውስን መሬት ላይ እንዲያርፉ ሆነዋል ሲሉ ገልጸዋል። ይህ በእንዲህ እያለ ከስምንቱ አገልጋዮች ስድስቱ በሕይወት የሌሉ ሲሆን አንደኛውም በወቅቱ በጥበቃና በሌላ አገልግሎት የተሰማሩና አሁን ላይ በሕይወት ያሉ ናቸው። ከ አስራ ዘጠኝ ዘጠና ዎቹ አጋማሽ ጀምሮ ግን ከገዳሙ አገልግሎት በራሳቸው ጊዜ መውጣታቸውን ለመረዳት ተችሏል ሲሉ ገልጸዋል። ነገር ግን ከስድስቱ በሕይወት ከሌሉ ካህናት አብራክ የተወለዱ ልጆች የቤተ ክርስቲያንን ይዞታ ሳይት ፕላንና ካርታ ያለውን የአባታችን መሬት ነው በማለትም ገዳሙን በሸንጎ ፊት በማቆም እየከሰሱ ቆይተዋል ያሉት ስራ አስኪያጁ፣ ከዚህ ቀደም የከሳሽ ቤተሰቦች ካህናት ይዞታው የገዳሙ መሆኑንና ገዳሙ ለልማትም ሆነ ለሌላ አገልግሎት ቦታውን በሚፈልግበት ወቅት ለመልቀቅ ቃል በመግባትና የገቡትን ቃልን በጽሑፍና በፊርማ አረጋግጠው ነበር ሲሉ ገልጸዋል። ከሀገረ ስብከቱ ዋና ስራ አስኪያጅ በተጨማሪ ለተሚማ መረጃ የሰጡ አገልጋዮችና ምእመናን ከካህናት ቤተሰቦች መካከል የሆኑት መላከ ሰላም ቀሲስ ብርሃኑ ምረቴ ቀሲስ፣ መምሬ ከበደ ካሳ፣ ማሆይ አባይነሽ ብርሃኔ የመርጌታ ሳህሉ አስታጥቄ ባለቤት በገዳሙ ለረጅም ዓመታት ያገለገሉ መሆናቸውን ጠቅሰው ይዞታው የገዳሙን መሆኑን እነርሱ ወደ ገዳሙ የተጠጉት ለማገልገል እንጂ ይዞታውን ለመቋደስ እንዳልሆነ ከገዳሙ ጋር በመዋዋል ስምምነት መፈጸማቸውን አስረድተዋል። አያይዘውም ከላይ የጠቀስናቸው ሶስቱ አገልጋዮች ከሳሾቹ ወንድሞቻቸው ናቸውና በተደጋጋሚ ለመወያየት ቢሞክሩም አለመሳካቱን ከከሳሽ ቤተሰብ በኩል የከፍተኛ ፍርድ ቤት ቤቱ ዳኛ በባዶ እጅ ለከሰሱት ቤተሰብ ኢፍትሃዊ በሆነ መልኩ ከምንም ተነስቶ ሀምሳ ሺህ ካሬ ለካህናት ቤተሰብ እንዲሰጣቸው ያስወሰኑ ሲሆን ከፍተኛ ፍርድ ቤቱ የወሰነውን ኢፍትሃዊ ውሳኔን በመቃወም በአረካ ከተማ የሚኖሩ መላው ኦርቶዶክሳውያን ከቀናት በፊት የገዳሙ ይዞታ ተላልፎ እንደማይሰጥ በመስማማት ቀጣይ መሄድ እስካለባቸው ቦታ ድረስ እንደሚሄዱ አሳውቀው እንደነበር አክለዋል። በጉዳዩ ላይ የሀገረ ስብከቱ ዋና ስራ አስኪያጅና መረጃውን ለተሚማ የሰጡ አገልጋዮች እንዳስረዱት ውሳኔው የግብር፣ የካርታና ፕላን መሰል ህጋዊ ማስረጃ ያላት ገዳሟ ሆና ሳለም የዞኑ ፍርድ ቤት ግን ለከሳሾች የፈረደ ሲሆን ይህንን ፍርድም ተገቢና የቅድስት ቤተ ክርስቲያንን መብት ያላከበረ በመሆኑ ይግባኝ የተባለ ሲሆን የይግባኝ ቀጠሮው ለግንቦት 12 ቀን 2017 ዓ.ም በወላይታ ዞን ከፍተኛ ፍርድ ቤት መሰጠቱን ለማወቅ ችለናል ሲል የዘገበው ተዋህዶ ሚዲያ ማዕከል ነው። በምዕራብ ሐረርጌ ሀገረ ስብከት በጭሮ ከተማ ለኦርቶዶክሳውያን ክርስቲያኖች የከተማው ሙስሊሞች የምሳ ግብዣ አደረጉ። ተጨማሪ ያለን በምዕራብ ሐረርጌ ዞን በጭሮ ከተማ የሚገኙ የእስልምና እምነት ተከታዮችና የከተማው የመንግስት ስራ ኃላፊዎች ሚያዝያ አንድ ቀን 2017 ዓ.ም ከቀኑ ዘጠኝ ሰዓት ላይ በደብረ ጽዮን ቅድስት ልደታ ማርያም ካቴድራል በመገኘት ሲቀድሱና ሲያስቀድሱ የቆዩቱን ካህናትና ምእመናን የምሳ ግብዣ በማዘጋጀት ጋብዘዋቸዋል። ከዚህ ቀደም መጋቢት 14 ቀን 2017 ዓመተ ምሕረት የእስልምና እምነት ተከታዮች በጾማቸው ወቅት በከተማው የአፍጥር ፕሮግራም በተዘጋጀበት ሰዓት እንዲሁም መጋቢት 21 ቀን 2017 ዓመተ ምሕረት የኢልድ አልፈጥር በዓልን ጨምሮ በስተዲየም የተከበረበት ወቅት በምዕራብ ሐረርጌ ሀገረ ስብከት ዋና ስራ አስኪያጅ ሊቀ ሕሩያን ቆሞስ አባ ፍቅረ ዮሐንስ መሪነት የሀገረ ስብከቱ የየክፍሉ ኃላፊዎች የጭሮ ከተማ የአድባራቱ አስተዳዳሪዎችና ካህናት የሙስሊም ማህበረሰብ ደስታ ተካፋይ መሆናቸውና አብረንታቸው ለመግለጽ የሚታወስ ነው ሲሉም ገልጸዋል። በዛሬው ዕለትም በጾም ውለው የቀደሱና ያስቀደሱ ኦርቶዶክሳውያን ክርስቲያኖችን የግብዣ መርሃ ግብር ላይ የጭሮ ከተማ ከንቲባ አቶ መሐመድ ዑመር፣ የጭሮ ከተማ የጸጥታ ቢሮ ኃላፊ አቶ ዚያዳማን፣ የጭሮ ከተማ ፖሊስ አዛዥ ኢንስፔክተር በያን ኩርባን፣ የጭሮ ከተማ ፖሊስ ወንጀል መርማሪ ሹ ኃላፊ ሳጅ መሐመድ ሳይት፣ የጭሮ ከተማ መስጊዶች ኢማም ሼክ አህመድ ኑር ሁሴን እንዲሁም በርካታ የጭሮ ከተማ ሙስሊሞች የተገኙ ሲሆን የምዕራብ ሐረርጌ የሀገረ ስብከት ዋና ስራ አስኪያጅ ቆሞስ አባ ፍቅሬ ዮሐንስ ብርሃኑን ጨምሮ የሀገረ ስብከቱ የየክፍል ኃላፊዎች የጭሮ ከተማ የየአድባራት አስተዳዳሪዎችና ካህናት በርካታ መናንም ተገኝተዋል። በመጨረሻም የሁለቱ የእምነት ተቋማት አባቶችና አማኞች አብሮ የኖረ ፍቅራቸውን በማጠናከር የከተማዋን ሰላም ማስጠበቅና በመንግስት የተጀመሩ የልማት ስራዎችን በማገዝና በመደገፍ እንደ ቀድሞው በፍቅርና በመደጋገፍ አብሮ ለመኖር ቃል በመግባባት የመርሃ ግብር ፍጻሜ ሆኗል። የእርሰ አድባራት ወገዳማት ቅዱስ ሚካኤል ወሩፋኤል ቤተ ክርስቲያን አገልጋይ ካህናት አርአያነት ያለው ተግባር ማከናወናቸው ተገለጸ። ደቀ መዝሙር ኢሳያስ ዝርዝር አለው። በምስራቅ ሐረርጌ ሀገረ ስብከት በሀገረ ስብከቱ ስር በሚገኙና በገቢ ራሳቸውን ላልቻሉ የገጠር አብያተ ክርስቲያናት መደጎሚያ እንዲሆን በማሰብ በሐረር ርዕሰ ከተማ በደብረ ምጥማቅ ቅዱስ ፊልጶስ ወቅድስታና ገዳም ጂ ፕላስ ፎር ሁለገብ ህንፃ እየተገነባ ይገኛል። በመገንባት ላይ የሚገኘው ህንፃ ስራ በፍጥነት ተጠናቆ ለታለመለት ዓላማ መዋል እንዲችልም በሀገረ ስብከቱ ርዕሰ ከተማ ውስጥ የሚገኙ የሁሉንም አድባራትና ገዳማት ከፍተኛ ብርብ የሚጠይቅ መሆኑን ተከትሎ የሐረር ርዕሰ አድባራት ወገዳማት ደብረ ኃይል ቅዱስ ሚካኤል ወሩፋኤል አብያተ ክርስቲያናት አገልጋይ ካህናት፣ ዲያቆናት ለዚህ የተቀደሰ ተግባር ይውል ዘንድ የወር ደሞዛቸውን ለግሰዋል። የሀገረ ስብከቱ ጽሕፈት ቤትም ስለተደረገው ድጋፍ ምስጋናውን በማቅረብ ሌሎቹም ይህን አርአያነት ያለው ተግባር በመከተል ድጋፋቸውን አጠናክረው እንዲቀጥሉ ሲል ጥሪውን አስተላልፏል። በተለዋጭ አለም ውስጥ የሚከሰቱ ችግሮችን ለመፍታት መረጃ እንደሚያስፈልጋቸው ተገለጸ። ተጨማሪ አለን። በሰሜን ወሎ ሀገረ ስብከት የወልዲያ ከተማ አስተዳደር ቤተ ክህነት በወልዲያ መድኃኔ ዓለም ካቴድራል ቤተ ክርስቲያን ለአገልጋይ ካህናት ዛሬ ስልጠና መስጠትን ተጀምረዋል። መልአከ ምረት ቆሞስ አባይን ዓለም አማራ የ የደብሮ አስተዳዳሪ እንዳሉት ተለዋዋጭ በሆነ ዓለም ውስጥ የሚኖሩ ካህናት የሚከሰቱ ችግሮችን ለመፍታት የዕለት ተዕለት መረጃ እንደሚያስፈልጋቸው ተናግሮ መረጃ የሌለው ካህን የቤተ ክርስቲያን አገልግሎት ለመስጠት ይቸገራልም ብለዋል። ሰው በሌለበት ቤተ ክርስቲያን ውስጥ ማገልገል አይቻልም ያሉት አስተዳዳሪው የምእመናን ፍላጎት መሰረት ያደረገ አገልግሎት ለመስጠት ስልጠና ማዘጋጀቱን ገልጸዋል። ስልጠናው ከሚያዚያ ሁለት እስከ ሚያዚያ አራት ቀን ሁለት ሺ አስራ ሰባት አመተ ምሕረት ድረስ ለተከታታይ ሶስት ቀናት የሚቆይ ሲሆን ከሰላሳ በላይም ካህናት ተሳታፊ ሆኗል ሲሉ ገልጸዋል። በዛሬው ዕለት የመጀመሪያ ቀን ክብረ ክህነትን አስመልክቶ በካቴድራሉ የስብከተ ወንጌል ክፍል ኃላፊ የዮሐንስ ኪዳን ትርጓሜ የመምህር በሆኑት መምህር ተወቦት ጸጋ ስልጠናም ሰጥተዋል። በተጨማሪም በሥርዓተ ቤተ ክርስቲያን በሰባቱ ሚስጢራት ቤተ ክርስቲያን በመንፈሳዊ አገልግሎት በጊዜ አጠቃቀምና በ ሌሎች እርሶች ዙሪያም ስልጠና ተሰጥቷል። በተጨማሪም በስርዓተ ቤተ ክርስቲያን በሰባቱ ሚስጥራት ቤተ ክርስቲያን በመንፈሳዊ አገልግሎት በጊዜ አጠቃቀምና በሌሎቹም እርሶች ዙሪያ ስልጠና መን ተሰጥቷል። ሚያዚያ ሶስት ቀን ሁለት ሺ አስራ ሰባት ዓመተ ምሕረት ከንቁ ሚዲያ ደረስላችሁ ዜናዎች እኒን ይመስሉ ነበረ። ቀሪዎቹን ከቀሪ የንቁ መርሐ ግብሮች ጋር አብራችሁ ቆዩ እያልን ከወዲሁ ተሰናበት ናችሁ። ሰላመ እግዚአብሔር ከእናንተ ጋር ይሁን። ቸር ያሰንብተን።